የተወዳጇ ዘማሪት የምስራች ስምኦን ሕልፈት እውነት ሆነ ብሎ በርካቶች እየጠየቁ ነው። አብዛኞቹ አላመኑም። ያውንም ማድረግ አይቻልም። እንግዲህ በጣም አሳዛኝና ልብ የምነካ ነው። አዎ እንግዲህ ትክክል፣ በትክክል ህይወቷ አልፏል። ነገ ጠዋት አረሳት ላይ በይጎ ቤተ ክርስቲያን ይከናወናል፣ ቀብር ስነ ስርዓቷ። የቤተ ክርስቲያን መሪዎች፣ መጋቢዎች፣ ሽማግሌዎች፣ ዝማሪያን፣ ወዳጅ ዘመድ፣ ቤተሰብ እንዲሁም ጓደኞቿ በጣም የሚወዷት እንግዲህ ምእመናን በሙሉ ተገኝታችሁ እንድትሸኙ በእግዚአብሔር ፍቅር ተጋብዛችኋል። እንግዲህ መልእክት አስተላልፈዋል። እንግዲህ በጣም አሳዛኝና ልብ የምነካ ነው። በርካቶቹ እሷን ከመውደዳቸው የተነሳ ነው ድናለች ታክማ ድና መታለች በማለትም ነው ሀሳባቸውን እያቀረቡ ያሉት። ምንም ማድረግ አይቻልም። እጅግ አሳዛኝና ልብ የምነካ ነው። ያው አይቻልም። ጠፊ ነች፣ ቀሪነች ሁሉም ተራውን ጠብቆ ነው መሄዱ አይቀርም። መልካም መልካም ነገሮችን እየሰሩ ማለፉ የተሻለ ይሆናል። ሰላም እግዚአብሔርን አስደስቶ በምድር ላይ መመላለስ፣ እሷ ወደ አመለከችው ወደ ጌታዋ ነው የሄደችው በማለትም ነው የሃይማኖት መሪዎችም እየገለጹ ያሉት። በጣም ልብ የሚነካ የእሷ ህልፈት በልጅነቷ መሆኑ ነው። ደግሞ የእግዚአብሔር ፍቃድ ነው የጌታ ፍቃድ ይሁን ብለን ዝም አልን የምለው የቃሉ ክፍል መረሳት እንደሌለበት ጀምርም ነው። ሚኪ ነኝ ከሚኪ ታቦር ኢንፎ። ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ጎዩልኝ።